በትንሹ እንግዲህ የሐጂ ሚስት ለሰይድ እና ለአብዲ ኬክም አዘጋጀች፣ የመዳም ቅመምም ስጦታ ሰጥታለች። እንግዲህ ደስታሽ ደግሞ ልጅሽን በድጋሚ ቅፍሽ ስር ገብታ እየበለጠ ደስተኛ እንድትሆኝ የምኞታችን ነው። አሰላም አለይኩም ወራመቱላይ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴ ናችሁ? መወዳችሁም አከብራችሁ ስለምታበረታቱን ጀዛ ከላ ኸይር ጀዛ። እንግዲህ የሰው ደስታ የሚያስደስታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጥሮ ኮሜንት ስለምታበረታቱ እንጀዛ ከላ ከሄር ጀዛ እወዳቸዋለሁ እና ዛሬ እንግዲህ የሐጂ ሚስት ደስ ብሏት እንግዲህ ጣውምቷ እና ባሏ እስር ቤት ስለገቡ ኬክ እየቆረሰች ነው ከሰይድ ጋር እንግዲህ አብዲ አልተመቸውም አልመጣም እና ያው ብዙ ልጆች ግን ኮሜንት ላይ ደስ ብሎሻል ደስ ብሎሻል ልጅሽ ስለጠፋች ደስ እንዴት ምን ታደርግም ብዙ ዋጋ ከፈለች እኮ ስደት ላይ እንግዲህ የምትችለውን አደረገች። የገዛ ባሏ ነው ከቤት ዞቶ ለጣውምት የሰጠው። ምን ምንድን ነው የምታደርጉት እናንተ ብትሆኑ? በስደት ላይ ስራዋን ጥላ ቤት ውስጥ ተኮ ማትራ ደምባ ከማልቀስ ውጪ፣ በዛ ላይ ህጋዊ አይደለችም ታውቃላችሁ። መቼ ማትፍረዱ ይፈረድባቸዋል። ና እንደው አንዳንድ ጊዜ በአንድ አቅጣጫ ከምታዩ ግራና ቀኝን ማስታወል ጥሩ ነው። ትከስ ምንም መረጃ የላትም። መክሰስ ደግሞ ታውቃላችሁ በስደት ላይ ሰው መክሰስ ህጋዊ መሆን አለባችሁ። ሰው መኖር አለባችሁ። እያወቃችሁ ለምንድን ነው የልቧን የምሰብሩት? ልጇ ጠፍቶ አባት ህጻን ልጅ አምስት ልጅ ጠፍቶ አባት እንዴት ነው ደስተኛ የምትሆነው? እንዴት ነው እኔ እንጃ፣ እንዴት እንደምታስቡት አላውቅም። ምን አይነት ጫካኝናት። እንኳን ልጇ በማታውቀው ሰው ተወስዶባት የት እንዳለች የማታውቀናት እንዴት ነው ደስተኛ የምትሆነውና እኔ ደስተኛ አይደለውም። እንዴት ልጄ ጠፍታብኝ ደስተኛ ሆናለሁ? ግን ሰይድ ላደረገው ነገር የእጃቸውን ያገኙ። እኔ ደስተ ደስቻ አይደለም። ግን እነሱ ዋጋቸውን ስላገኙ ሰይድንም ላመሰግነው ነው ይሄንን ዝግጅት ያደረኩኝ ነው ያለችውና፣ እባካችሁ ለምናደርገው ነገር ጥንቃቄ እናደርግ። የራሳችን ስሜት ብቻ አይደለም መከተል ያለብን። እኛ ከፍቶች አይደለንም። የሰው ልጅ እኮ ግራና ቀኙን አገናዝቦ ነው የሆነ ነገር የሚለው ኮሜንት የሚጽፈው። እና ዝም ብላችሁ በጭፍን አትጻፉ፣ በቃ ተረዷት። በቃ ስደት ላይ ነን ሁላችንም ያለ ነውን እና ያንን በአንድ አንግል ብቻ በአንድ አቅጣጫ ብቻ አይታችሁ የሰውን ልብ አትስበሩ። ኮሜንት ማለት በጣም የሰውን ልብ የሚሰብር ነው ትኩረት ላረገ ሰው ማለት ነው። እና አጅርም እናገኝበታለን ከኤርስራ ስንሰራ አንቺ ሞያንተ ኮሜንት ስንጽፍ ከታች ከኛ ጋር ቀጥሎ የሚመጣ ሰው ያንችን ኮሜንት ያይ ና ሊሳደብ ብዙ ነገር ቪዲዮ አይቶ ያሰበውን ነገር ያንችን ኮሜንት ሲያይ ሱብነላ ስብር የሚላለ በቃ እሷ እንደዚህ ይጽፋል፣ እኔ ለምን እንደሱ አልጽፍም። በቃ የሽ ከይር ስራ ስለሰራሽ ከይርሽን፣ አስተላለፍሽ እዛ ውስጥ አጅር አገኘሽ ማለት ነው። አንቺ የዘራሹን ሌላ ሰው ያጭደዋል ማለት ነው። ጥሩ ስትጽፊ ከአንቺ የተከተለውም ጥሩ ነገር ነው የሚጽፈው ና ሰይድ ወላ ጀዛ ከላ ከይር እንደ አላ ጀዛ ሚንዳሃን ይክፈልልክ። የመዳም ቅመመም ደግሞ አካውንት ስትጠይቅ ሰይድ ነ ያልፈልግም እኔ ሰው እንዲያመሰግነኝም ስጦታ እንዲሰጠኝም አይደለም ይሄንን ያደረግኩት ና እህቴናት የስደተ እህቴናት ይገባታል ብይን ያደረግኩት አለ። እሱም ቢሲል በእሷ መንገድ እንግዲህ አላስችላት ያለች የዋህ ደጓ የመዳም ቅመም እንግዲህ አንድ ሺህ ዲራሃም እንግዲህ ዱባይ ትሆናለች እንግዲህ እንጂ ያው ሰዑዲ ቢሆን ሪያል ነው የሚሉት። ና አንድ ሺህ ዲናር ለእሷ ልካላ ስጦታ ገዝታ ለሰይድ ስጪልኝ ብላ አማናዋንም አስረክባለች። ና ሰይድ ያው ይገባሃል እንግዲህ የሁሉም ሰው ደስታ ያንተ ትዳር ተመልሶ በጥሩ እንደ ድሯቸው የምትኖሩ ልጆችህንም አግኝተህ አቅፈክ ስመክ እንምና ያላህ ያደርገን። ያ አላህ የሚሳነው ነገር የለም። ለሰው ልጅ በጎ ነገር መመኘት ያው መልሶ ይከፍለናል። ክፋትን በክፋት ነው የምናገኘው፣ ና ራሳችን መልሶ ስለሚጥለን ለሰው ልጅ በምናቀው ድምጻችን ተደራሽነት ባለው አቅም ከየር ስራ ብንሰራ አጅር እናገኝበታለን። እኔ ሰውን ተሳድቤ ምን እጠቀማለሁ? በሰው ኮሜንት መጥፎ ጽፌ ምንድን ነው የምጠቀመው? ትርፌ ምንድን ነው ብላችሁ አስቡ። ያንን ሰው ከላይ እስከታች እንደ ሸንኮራ ሸልቅቃችሁ ብትሰድቡት ምንም ነገር የምታደርጉት ነገር የለም። ምንም የምትቀንሱለት የምትጨምሩለት ነገር የለም። ግን እናንተ ጥሩ በሰራችሁት፣ ግን ከአላህ ጋር የሚከፈላችሁን ትልቅ ነገር አስቡ። ምላሹን ከአላህ እንጂ ከሰው አጠብቁ። ሰው ምንም ብታደርጉለት ሰውነንና ማስቀየማችን አይቀርም ግን ጥሩ ነገር ለማድረግ ጥሩ ነገር ለመጻፍ ለሰው ልጅ ጥሩ ነገር ማሰብ ግን ውስጣችንን እናለማምደው። ደው በቃ የሆነ በአንድ አንግል ብቻ ሳይሆን በተለያየ አቅጣጫ ያንን ነገር እናስብ እና ወላ ወደ ውስጣችን ጥሩ ነገር የምንመግበው ከሆነ የሚመለስልንም ከውስጣችን ጥሩ ነገር ነው። እንግዲህ ያው ሰይድ፣ የራስህን ያላስተካከል የሰውን ታስተካክላለህ? የራስህ ህይወት የተመሳቃቀለውን አታስተካክልም ወይ የሰውን